እኛ ሀገር ወተት ቤት ለቤት በቧንቧ መዳረስ ነበረበት ካለን ሀብት አንጻር። ስንዴ የልምን ነፃነት የሚባል ነገር የለ። 24 ሰዓት ሰርተን አገራችን መለወጥ አለብን። እርግጥ ነው ኢትዮጵያ በሁሉም መስክ ሰፊ ሀብት አላት። ግን ያልተጠቀምንበት ሀብት መሬት አላት፣ ውሃ አላት፣ ግን ሙሉ በሙሉ ወደ ልማት ያልገባ ሀብት። የግብርናውም ዘርፍ ከዚህ እሳቤ የራቀ አይደለም። ልክ የህዳሴውን ግድብ በቁጭት እንደ ተገነባው ሁሉ ግብርናውም ወደ ቁጭት የሚያስገባ ግን ደግሞ በሥራ ሊቀየር የሚችል ሰው ጠንክሮ ከሠራ ሀብት ማፍራት አያቅተውም። መሬት፣ ውሃ፣ ምቹ የአየር ሁኔታ ኢትዮጵያ ከተሰጧት እንቁ ሀብቶች መካከል ናቸው። እነዚህን ሀብቶች ካለን ሰፊ የሰው ኃይል ጋር ተዳምረው ግብርናውን ብሎም ሀገር ሊቀይር የሚችል እምቅ አቅም አላቸው። እያለን ድሃ የሆነ ህዝቦች ብዬ ነው የምገልጸው። እኛ ሀገር ወተት ቤት ለቤት በቧንቧ መዳረስ ነበረበት። ካለን ሀብት አንጻር ከፍተኛ የሆነ ስራ ይጠይቃል፣ ኢንቨስትመንት ይጠይቃል። ኢቭን ማሳውም ኖሮ መፍጠን አለብን፣ መፍጠር አለብን፣ መትጋት አለብን። ያን ነገር ካላሳካን በስተቀረ የምናስበውን ብልጽግና እናመጣም ስላል እንግዲህ፣ ግብርና በአጠቃላይ ኢትዮጵያ ውስጥ መስመር ይዟል ክረምት ከበጋ ሊታረስ የሚችል የማይነጥፍ የመሬት ሀብት ያላት ኢትዮጵያ በግብርናው ልማት ዘርፍ መሠረታዊ ለውጥ ለማምጣት ልዩ ትኩረት ሰጥታለች። ከክረምቱ ባሻገር የተለያየ የውሃ አማራጮችን በመጠቀም በመስኖ ምርታማነትን ማሳደግ አንዱ ትኩረት የተደረገበት የልማት አቅጣጫ ነው። ስንዴ ልማት አንዱ ነው። እዚህ ቀደም በዚያ ልማት በመኸር ምርት ብቻ የምንዘራው የነበረውና መስኖ ከመጣ የምንዘራው ምርት የተለያየ ነው። ክረምት የመኸሩ ምርት እናመርታለን በበጋ ሽንኩርት፣ ቲማቲም፣ ድንች፣ ስንዴ፣ የቢራ ግብስ የመሳሰሉትን እያመረት በጣም ለውጥ አለው። ከአንድ ጊዜ ከማምረት ወደ ሁለት ጊዜ፣ ሶስት ጊዜ ማምረት ተቀይሯል። ከአንድ ሄክታር መሬት ላይ ሀያ ሽሚ ያገኝ የነበረው በመስኖ ልማት ሲጨመር ወደ አርባ ሽሚ የሄድበት መንገድ ይኖራል ማለት ነው። ስለዚህ ምርቱን በጥፍ አሳደገ፣ የኑሮ ደረጃውን በጥፍ አሳደገ ብሎ መውሰድ ይቻላል። ሰርተን እራሳችንን መመገብ ካልቻል ስንዴ እየለመን ነፃነት የሚባል ነገር የለም። ስንዴ የለመን የሀገር ክብር የሚባል ነገር የለም። ስንዴን ከመለመን ነፃ ለመውጣት የሚያስችል ብቁ የሆነ መልካም ምድር አለን። በጣም ሰፊ መስራት የሚችል ወጣት ዜጎች ያለት ሀገር ነው። በእርግጥ ቴክኖሎጂ ያስፈልጋል። ከዚህ አንጻር መንግስት፣ ማክሲሙም አቅም መፈቀደ መጠን ይሰራል። ይህን ተጠበቀው ሆኖ ሁሉም ዜጋ ማወቅ ያለበት ኢትዮጵያ ለምግብ የሚያስፈልጋትን ነገር መቶ ፐርሰንት ራሷ መቻል አለባት። መንግስትም እንደሚናገረው ውጭ የሚገባውን እርዳታ ትቶ በክላስተር ዘርቶ ሁሉም ገበሬ አሁን በስብሰባ በምንም እየተነጋገርን ያለ በክላስተር ስንዴ የመንግስትን ተልእኮን ፈጽምና ለሀገራችን ማቅረብ አለብኝ የሚል ሁሉም የምታዩት ስንዴ ነው። እየበላን ስለ ክብር እናወራለን። እየበላን ስለ ነጻነት እናወራለን። ክብራችንም ነጻነታችንም ራስ ከመቻል ጋር ስለሚያያዝ አርሶ አደሩን ቀረብ ብለን እያገዝን ይሄ ነገር ውጤታማ በጣም ያስፈልጋል። በበጋ ግብርናውን በተሻለ ለማሳደግ ትልልቅ የውሃ አካላትን ወደ ሥራ ማስገባትን ይፈልጋል። ይህ ጉዳይ ቀስ በቀስ መፍትሄ እያገኘ ይመስላል። ለዚህ ማሳያ በቅርቡ በሶማሌ ክልል ጎዴ እና በኦሮሚያ ክልል ባሌ ዞን የተገነቡ ዘመናዊ የመስኖ አውታሮች ተጠቃሽ ናቸው። ይህን የመሰለ ውሃ መጦ ተረድጄ አንሆንምኝ በቃ ቀጥታ መንግስት ከጎናችን ይሁን በግባት በተለያየው ነገር እንትን ይበል 24 ሰዓት ሰርተን አገራችን መለወጥ አለብን። በተለያየ ክልሎች አማራጭ ዘመናዊ የመስኖ አውታሮችን መዘርጋት ዜጎች የምግብ ዋስትናቸውን እንዲያረጋግጡ ትልቅ ዕድል የሚፈጥሩ ናቸው። 80 በመቶ በላይ ለውጭ ንግድ ዘርፍ ድርሻ ያለው ግብርና በልዩ ልዩ ምርቶች የዓለምን ገበያ እየተቀላቀሉ ነው። ከነባሮቹ እንደ ቡና ከቅባት እህሎችና ከመሳሰሉ ምርቶች ባሻገር በአዳዲስ ዘርፎች አዲስ ጅማሮች ተስፋ ሰጪ ውጤት እያመጡ ነው። አቮካዶ ፍራፍሬ አንዱ ነው። አቮካዶ እንዴት ማልማት አለብን የሚለው ከተለያዩ ጥረቶች በኋላ የተሳካለን ሂደት ነው የነበረው ከመጀመሪያው ውስጥ የራሳምኜ ነው እንደኛ ቀበሌ ሀያ እግር ሰላሳ እግር ያልተከለ የለም አቮካዶ አዋጭ መሰራት አለበትም አቮካዶ በጣም አስደስታል ምርቱ ማስደስታል ገባ እየተገኘ ወደ ውጭ እየሄደ ነው አቮካዶ ኤክስፖርት ካደረግን ቡና ኤክስፖርት ካደረግን ወርቅ ኤክስፖርት ካደረግን ሌሎች ጉዳዮች ደግሞ ለምግብ የማያስፈልገን እዚሁ የምናመርት ከሆነ ዘይቱ እዚህ ይመረት ከሆነ ስንዴው እዚህ ይመረት ከሆነ፣ ይሄ በኢትዮጵያ እድገት ውስጥ የሚኖረው ሚና በጣም ከፍተኛ ነው። ዋናው የኢትዮጵያ ችግር አሁን የምናስወጣው የምንሸጠውና የምንገዛው አልመጣጠን ማለት ነው። ይሄን ማስፋትና በሀገር ደረጃ ምርቱን ማሳደግ ከቻል ስለ ኢትዮጵያ ያለን ጉጉትና ምኞት እውን ይሆናል ማለት ነው። ግብርናው ተስፋ የሚጣልበት ትልቅ የልማት ዘርፍ ስለመሆኑ ሰርተው የተለወጡ አካላት ይመሰክራሉ። ዘርፉ እንደ ሀገር በሚኖረው ትልቅ ድርሻ ዜጎች በምግብ ራሳቸውን እንዲችሉ ከማድረግ ባለፈ የምግብ ሉዓላዊነትን ለማረጋገጥ ግብ ተይዞ እየተሠራ ነው።